ሰላም እንዴት ናችሁ? በያላችሁ በሁሉ ነገር ሰላም ነው። አሸና አሸና እንዴ ያላችሁ ሞኝላችሁ አለው። ቤተሰቦቼ ስጡ ጎብ እንደም ማዳች ላይክ እና ሼር እያደረጋችሁ አሳውቻችሁ ለብዙዎች አካፍሉ። ለዚህም ከልብ አመሰግናችሁ አለ። ዛሬ ወደ ሚዛናችን ይዘኖላቸው ይዘኑላችሁ የመጣን እንግዲህ ኤቢኤስ ላይ የሚቀርበው ህጻናት ነው። ባለፈው ሳምንት እንግዲህ እጅግ በጣም መነጋገሪያ የሆነ አንድ ቪዲዮ ተለቆ ነበር። ኤቢኤስ ላይ የቀረበችው ህፃን ሜካፕ እቃዎች የሜካፕ እቃዎች ቢሰጥሽ ይሻልሻል ወይስ የሶስት ወር ትምህርት ቤት ይከፈልልሽ ሲባል፣ አይ የሶስት ወር ትምህርት ቤት ክፍያ ቢከፈልልኝ ይሻለኛል ማለቷ ብዙዎቹን እጅግ በጣም መነጋገር አድርጓል። ግማሾች አይ ልጆቿ እየወሰሉ ነው፣ በአሁን ጊዜ ያሉ ልጆች አይምሯቸው በሰል ያለ ነው፣ ለእናት ለአባት ማሰብ ጀምሯል ያለ አሉ። አንዳንዶቹ ደግሞ ጭራሽ ለምንድን ነው እንዲያለ ጭንቀት እንዲያለ ጉዳዮች ወደ ልጆች አይምሮ እንዲመጣ የሚደረገው ለምንድን ነው የሚል አሳብ አንስተዋል። እኔ ያንንም ያንንም ትቼ እኔ ምለው ለልጆቹ ሜካፕ ማስታወቂያ መትሰሩት በቴሌቪዥን ምን ማለት ተፈልጎ ነው? ሌላውን እንዳለ ተውት። እሱ ልጆች የሶስት ወር የትምህርት ቤት ይከፈሉልኝ አሉ። እንዲ አይነት ጭንቀት ውስጥ ገቡ አልገቡ፣ እሱ የኑሮ ሁኔታ በሚያስገድድበት ሁኔታ ልጆች አይምሯቸው ይቀይራል። አበቅ ያ እንዲ አስቡ አታስቡ ስላላችን ስላላላችን ሳይሆን ሁኔታዎች ሲያስገደደው አስተሳሰብ የልጆችም የወጣቶችም ማዋቂዎችም ሁኔታው ባስገደደው መጠን ይለወጣል። እሱ ብዙ መወያየት የሚያስፈልግ ጉዳይ አለ። ለምንድን እናት ስለ ትምህርት ቤት ወጪ ለልጆቻቸው ይነግራቸዋል፣ ስለ ሕልውናቸውም ይነግራቸዋል። ስለ መኖር፣ ስለ አለመኖር፣ ስለ መጥፋት፣ ስለ አለመጥፋት፣ ስለ ሀገር፣ ስለ ሃይማኖት ሁሉ ልጆች ሊሰሙ ይችላል። እሱ ምንም አማራጭ ያለ ጉዳይ አለ። እሱ እንተውና ዋናው ትልቁ ጉዳይ እዚህ ዝግጅት ላይ ለልጅታ የሜካፕ አንድ ሰማያዊ፣ አንድ ቢጫ፣ አንድ አረንጓዴ ፊት ላይ የሚቆባባ ከንፈር ላይ አይን ላይ ሎምን እንደተዘጋጀ እንኳን አላውቅም። ያ ሁሉ ሜካፕ ለልጆች እንደ አማራጭ ማቅረብ ምን ማለት ነው? የእናንተ አይበቃም ወይ? የትልልቆች አይበቃም ወይ? አፍሪካዊነታች፣ ኢትዮጵያዊነታች የምታፍሩበት ማንነታች ለመቀያየር የምትንደፋደፉት የእናንተ አይበቃም ወይ? እንደገና ለልጆች ደግሞ ገና በዚህ አምስት ስድስት ዓመት ልጅ ሜካፕ ምንድን ነው የሚያደርግላት እንደ ተፈጠረች እግዚአብሔር እንደሰራት አላ እንደወጠራት እንድትኖር ነው እንጂ መሆን ያለበት ሴቱ ተቆይራል። መቼም አሁን ኢትዮጵያ ውስጥ ሴቶቻችን የማይቀጥሉት የለም። ፀጉራቸው ይቀጠላል፣ ቅንድባቸው ቁጥል ነው፣ ለዚህ ለመቀማጫቸ ቁጥል ነው፣ ፊታቸው ሌላ ቅብ ነው። የአገር የቆሎ ማዕት ክምር ነው ያለባቸ። ማንነታችን ጠልታቸዋል፣ ፈርታቸዋል፣ አፍራቸዋል። እና በሌላ ማነ ጥፉር ጥፍር ትቆይራላችሁ፣ ፀጉር ትቆይራላችሁ፣ ቆንዱ ትቆይራላችሁ። ምንድነው የሎላችሁ እናንተ በማንነታችሁ ባራሳችሁ ምትቆርብት በምናችሁ አይታወቅም። እንደገና የራሳችሁ ያልበቃ ጉዳይን ወደ ትውልድ ወደ ህፃናት ወስደ የህፃናት ሜካፕ ምንድነው ጥቅመ እንዳ አሁን የህፃናት ሜካፕ አሁን ሉላ ጎዝ ያንን ታስተዋውቅ፣ ይሄ ሜካፕ ይሻልሻል፣ የትምህርት ቤት ክፍያ የሚለው ሜካፕ ለልጆች ለህፃናት ምን ሊሰራ ነው የቆረበው መጀመሪያ ነገር ምናቸው እንዲቀበ ቁንዱባቸው ኮንፎራቸው አይናቸው ቆዳቸው ለዝግጅት ለውልደት ለሰርግ ጋር ልጆቹ ከዚህ ጀምረው በቦታችንነት ስሜት እንዲያድጉ፣ ጾይም ከሆነ ጾይምነታቸው እንዲጸሉ፣ ጥቁር ከሆነ ጥቁርነታቸው እንዲጸሉ፣ ለኮንፎርት ቀለም፣ ለአይን ቀለም፣ ለቁንዱብ ቀለም። ነገ ከነገዳ ደሞ የልጆቹ ዳሌ ታመጣላቸው። እናንተ ምን ማፈራያላቸው እኮ ለራሳችን በማንነታቸው ያስፈራሉ እኮ መንገላቸታቸው አርቲስቶቻችን በጣም ያሳፍራሉም፣ ያስፈራሉ፣ ያስደነግጣሉ። ሌላ መልክ ነው ያላቸው፣ ሌላ መልክ ነው ያላቸው። ለምን እንደ ማንነታቸው አትኖርም? ግድ ነው ግድ፣ ጸጉር ፊት ነጭ መሆን አለበት? ግድ ግድ። ቡኒ ጸጉር፣ ሆማን ሄር ካለ ምን ችግር አለ? ጸጉር ቆርጨጭ ያለ ከሆነ ቆርጨጭ ያለ ነው። ለማን ብላችሁ ነው ማንነታችሁ የምትቀይሩት? ይሄ እኮ የባርነት ሜንታሊቲ እኮ ነው። ባህር አፍሪካን እንግዲህ ያው ፈረንጆቹ በግድ ለቀውን ሄደው ነው እንጂ አሁንም እኮ የእንሱ ባህሪያች እኮ ነው ጸጉራችን የፈረንጅ እንዲመስል ሆማን ሄር ከህንድ በመርከብ እየተጓዘ ይመጣል። በመርከብ እየተሞላ ኢትዮጵያ ውስጥ እንደምታውቁት በመርከብ ሙሉ ሆማን ሄር ነው የሚመጣ። ለምን ሴቶቻችን በማንነታቸው ያፍራሉ? ከእናታ የወሰደችው ከአባት የወሰደችው መልክ ያሳፍራታል፣ ያሸማቅቃታል። እና ይሄ እስኪን ብሊቺንግ የሚባል መንጣት መንጣት ሴት ሁሉ ነጭ ነጭ ነው ቁጭ በላል። ንጣት ውበት አይደለም። በነገራችን ነጭ ስለሆንክ ቆንጆ አይደለም፣ ጥቁር ስለሆንክ ደግሞ አስጦሊታ ይዶለም የሚገርሙ ፈረንጆች ደግሞ እንደኛ ደብዘዝ ያለ እንደ ኢትዮጵያውያን ወይ እንደ አፍሪካ ወይ እንደ ህልች ደብዘዝ ያለ መልክ ለመያዝ ደግሞ ፈረንጆቹ ደግሞ ይጣደፋል። የዓለም ጉዳይ እኮ በጣም እግሩ ምቀሉ ግማሽ ሴት ፀጉር ያለ ፀጉር ስታይል ተቆይራል። አሁን ፋሽን ነው ብሎ ግማሽ ፀጉርን ይቆረጣል፣ ግማሽ ፀጉር ይቆጥላል። ግማሽ ቁጥረት ውፍረት ለግማሽ ካልወፈርክ ብሎ ግብግብ ውስጥ ይገዋል። ወስጎብገብ ያለ ነገር ነው። እና እኔ እናንተ እንዳለ ሆነ ልጆቹን ምን አድርጉ ነው የምትሉ? አሁን ለልጆቹ ሜካፕ ማስተማር ማሳየት ማስተዋወቅ ጥቅሙ ምን ላይ ነው? ምን አይነት ትውልድ ለመፍጠር ነው? ምን አይነት ትውልድ ለመፍጠር ነው? ማስታወቂያውን አሁን ሉላ ገዚ ያዘችውን አይታችሁት ከሆነ ሜካፖ ለላይ ላይ ቢጫ አለው፣ ሶማያላ አረንጓዴ አለው፣ የሆነ ነጭ ነገር አለው። ማዕት ነው የምን የምን እንደሆነ ራሱ ላይ ይታወቅ። ፋይዳው ምንድ ነው? አንደኛ እንደ ይሁን እናንተ እንዳበዳችሁት ህፃናቶቹም ይወዱ ተብሎ እንኳን ቢሰጥ እናንተ ጨርቅ እንዳጣላቸት ልጆቹም ጨርቅ ይጠሉ ከተባለን ተባለን ካል ጥራት ደረጃው ምን ያክል ነው? አለርት ብትሄዱ ከደረጃ በታች የሆነው የፊት የሚቀባባ ነገር እየወሰደ ሴት ሁሉ ሰውነቱ ጉልብጥ በጠዋጣል እንዳለ ቁስል በቁስል ነው ያለው። ትልልቅ ሆስፒታሎች፣ ቆዳ ሆስፒታሎች ትሄዱ። በሜካፕ ምክንያት መዓት ሰው ለካንሰር ሁሉ የሚዳርገው ሜካፖች አሉ ለካንሰር። ስለዚህ እነዚህ ህፃናት ገና ቆዳቸው ያልጠነከረ ህፃናት ላይ ሜካፕ ለማስተማር ሜካፕ ለማስታወቅ ሄዳችሁበት ርቀት ሩቀት ያሳዝናል፣ እያሷፍራል። ለምሳሌ አንድ ልጅ ለልደታ ተሰራች ያምራል። ከዛ ባለ ትምህርት ቤት በሄድኩ ቁጥር ስሩኝ፣ አርጉልኝ፣ ይህን ሜካፕ ብትል፣ ህፃና ልጅ ነች ምንም ክፉ ደግ አያውቅም። እና ምንድ ነው የምናስተምረው? በትልልቅ የቴሌቪዥን ዝግጅቶችና አጓጣሚዎች የምታስተላልፉት ምንድን ነው? ለምን አስፈልግም? አንድ ሕፃን ልጅ ልደታን ለማክበር የግድ ቅንድባና ኮንፎራ ፊቷና ፀጉሯ መቀየር እናንተ በበታችነት ስሜት ምትንፋቀቁት አይበቃም? አይደለም በበታችነት ስሜት ነው የምትንፋቀቁት እንጂ አንድ ሴት የግድ ዳሌ ላይ ተጨማሪ ስፖንጅ የመኮመር ግዴታ የለባትም። አንድ ሴት የግድ ነጭ መሆን ግዴታ የለባትም። እግዚአብሔር እንደፈጠራት መኖር አለ ኮንፊደንስ ማለት ከ ይኳል ሴቶችና ወንዶች ከ እኩል ናቸው የሚል የመንደር ንግግር ሳይሆን እኩል ከሆን እኩል እንኖር ለምን ወንዶች እንደዚያ አያደርጉም ነው? አንዳንድ በጣም ጥቂት ወንድ ካልሆነ እሱ መሳቂያ መሳለቂያ ነው የሆነ። ለምን አልተለመደም? አሁን አንድ ወንድ የሆነ ሜካፕ ምናምን እንደፊቱን ካነ ሲሰራ ሰው ይስቁበታል፣ ይሳለቁበታል። ለምን አልተለመደም? ነውር ተደርጎ ተወስዳል። እውነትም ነው ኮንፈረን የሆነ ነገር ስትቆባ አይኑን ቅንዱብን ሲቆባ፣ ለወንድ ልጅ የሆነ ሜካፕ ለመሰራት ሲሞክር ያሳፍራል። እና አንድ ነው። ለሴቱም ቢሆኑ እንደዚህ በእንዱ ማንነታችሁ ኑሩ። በጥቂት ሊሆን ይችላል በጥቂት ራሳችን የሆነ ነገር ልታደርግ ትችላለች። ማንነታችን ለመቀየር ግን አትማማት። በጡት ማሻሻ የሆነ ጡት ማሻሻል፣ በዳሌል እንደገና የሆነ ነገር ለማሻሻል፣ በኮንፎር እንደገና የሆነ ነገር ለማሻሻል፣ በፀጉር እንደገና ለሆነ ነገር ለማሻሻል፣ ሁሉ ነገር እግዚአብሔር አጉድሎ ሰጣችሁ እናንተ እያስተካከላችሁ የምትኖሩ ነው የሚመስለው። እንደዛ ይዱሉ ከዛ አልበቃ ብለው ለልጆች እንዲህ ያሉ ነገሮች ማስተማር፣ ማስታወቂያ መስራት፣ ያንን ማደራጀት እንደገና ለህዝብ እንደዚያ አይነት በቀለል ባሉ መልካዎች ለማስተዋወቅ የምትሄዱበት ርቀት ደስ አይልም፣ ደስ አይልም። ልጆች ማንነታቸው ተቀብለው እንዲያድጉ ነው መሆን ያለበት። ግዴታ የለባቸውም ፊታቸው ጠቆረ ቢልም ጥርሳቸው ጎጠጥ ቢልም ተፈጥሯቸውን አምነው ወዶ ፈቅዶ እንዲቀበሉ ነው ማድረግ የሚገባ። አንድ ሁለተኛ ልጆች እንደ ተፈጥሯዊ ጉድለት አለለው ለውጦች እንኳን ቢኖርም ያን የሚያሸማቅቅ ማህበረሰብ እንዳይፈጠሩ ቢሆን እኮ ነው መላ ያለው። ቢሆን እንኳን ለምሳሌ አንድ ልጅ ጥርስ ጎጠጥ ብለው ቢፈጠር የእግዚአብሔር ስራ ነው። በቃ ተፈጥሮ ነው፣ እንደዛ ነው የወጣው። ለምሳሌ ጥርሶች ወጣ ወጣ ያለው የተከበረሰ ነው፣ ባለጸጋ ነው፣ ዙነኛ ነው። ምንም የገደሉበት ነገር የለም። ስለዚህ ልጆች ከማንነታቸው ጋር ነው መውጣት ያለባቸው። ጥርስ ወጣ ወጣ ያለ ነው፣ ምን ችግር አለ? ግዴታ አይደለም። ሞጮ ብሬስ ማሰራር ራሰ ግዴታ ላይሆን ይችላል። ሰው እንደ ተፈጥሮ የመኖርን የህይወት መንገድ መልመድ መቻል አለበት እና ልጆች እንዲሸማቀቀ ባላቸው ጸጉራቸው ረጅም ካልሆነ አጭ ከሆነ ጸጉራቸው ምን ማለት አይደለም። አጭር ጸጉር ውርደት አይደለም ሞት አይደለም። እና ጎና ከአሁኑ ሁማን ሄር ጎና ከአሁኑ ሜካፕ ጎና ከአሁኑ ቁንድብ ጎና ከአሁኑ አይላይፍ ከሆነ ኮንቫር መለቁ ለቀ ለልጆች አቶ አስተምረው እና ትልልቅ ሚዲያዎች ተጽዕኖ የሚፈጥር በልጆች አስተሳሰብ አስተዳደግና ስብዕና ላይ ተጽዕኖ የሚፈጥሩ ዝግጅቶች እንደ ቆልድ ልታች ትችላላቸው፣ ግን እንደ ቆልድ አይደለም። እያንዳንድ አፍሪካዊ አሁን ወደ መንጣት እየሄደ ነው። ይሄ ለምንድነው? ጥቁርነት ውርደትና ሞት ስለሆነ፣ ግን ጥቁርነት ውርደት አይደለም። አሁን እኔ ባርቼ ነኝ፣ ቅንቅንችዬ ነኝ። አበባ ነው የምወስደው። እና ችግር የለም። ብትጠቁርም እንደኛ አበባ መስላች መኖር ትችላላቸው። ወኮባ አትፍጠሩ ሙቀት አትፍጠሩ። ትውልዱ ደግሞ ከማንነቱ ውጭ እንዲሆን የሚሰሩ ስራቸው ትክክል አይደሉም። አሁን ለሌላው ህዝብ ተራ ጉዳይ ሊመስል ይችላል፣ እኛ ግን ተራ እንዳልሆነ እናውቃለን። ለምን ሚሊዮኖች ያዩታል። እዚ ዝግጅት እናትም አባትም ሴቱም ትንሹም ትልቁም ቁጭ ብለው የማይበት ስለሆነ ሕፃናት ቁጭ ብለው ያዩታል። ለኔም ግዥልኝ ማለታቸው አይቀሩም። ለእናተች እና ይሄ ልምድ ጥሩ አይደሉም የሚል ቀለል ያለ ይመስላል ግን ከባድ ተጽዕኖ መፍጠር የሚችል ነገር ነው፣ ትውልድ ላይ በፍጹም በፍጹም መታረም እና መስተካከል ያለበት እና የእኔ ሀሳብ ነው። ሲመቻች ላይ ሽራ ድርገ ወዳች አለው ፒስ